አይዳኒ ጉቶ የሃይሚንም ደስታ አጠፋ፣ የሱስናንም ደስታ አጠፋ። አይዳኒ ጉቶ ሚን ይኸው ዛሬ ብሩክ የማይፈልገውን ነገር አምጥቶ በፊቷ እንደዚህ ሞራሏን እንዲጎዳ አደረግ። ዳኒ ሀይሚ ሌላው ትክክል ሶስዬ፣ ብሩኬ ሴት ይዞ ሲመጣ ብሩኬ ጨዋ አይደለም። እንደዚህ ነው እንደዚህ ነው ሀይሚ ስትሰራ እንዴ። ትክክል ሶሴ፣ እርግጥ የሀይሚ ስራ እንደዚህ በጣም ወጣ ያላይደለም። የሀይሚ ውስጥ ለውስጥ ነው፣ በንግግር በምናምን ነው የሀይሜ ማለት ነው። ሶስትና ልዩነቱ ዳኒል፣ አንተ እኮ ነው እንደዚያ ያረከ አንተ እኮ ነው ለሀይሚ ፍቅር አለኝ አልከኝ። የምን ፍቅር ስለ ፍቅር ሰውራት እንደሽ ዳኒል፣ እኔም ሰምቼ መድረክ ላይ ያንቺን ስለሰጠኝ ከብዙ ስቃይ ከብዙ ምና ምናምን አገኘሁሽ እያልክ ስለ ፍቅር ነው ማለት ስሜት አለኝ አፈቅርሻለሁ። በአደባባይ በብሩክ የፊት ነው። ለዛው እና ወደ ህይወት ግባ ስትልህ ጋር ጨርሻለሁ አታስፈልገኝም ነገር አለ ቢያንስ እንግዳ ነኝ አይደል እና በጣም ብሩክ አለማየሁ ሃይማኖት ጋር ስጣላ ባገባ ታሆን ከጓደኛ ጋር ቢሄድ እንደዚህ በጥፊ ነው የምትመልሰኝ? እንዴት ነው የምታደርገኝ የሚለውን ነገር ላሳያችሁ። ሪያክሽን ፈልጌ ተጠፍጥፍ ያለው እያላችሁ ነው። እንደገና ደግሞ ልደቷን አበላሸ፣ ቀኗን ሳያሳምርላት ብለው በጣም ብዙ ልጆች እየተንጨረጨሩ ነው ማለት ነው። እሱን ደግሞ ልደትሽን ላሳምርልሽ፣ ተይ እንታረቅ፣ ሆንግራል በልሽ ብሎ ሲላት እኔ ወደ ውጭ አገር ልሄድ ነው ጽፏለው ኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቤተሰብ ሁኖ፣ እንግዲህ ብሩኬ ያደረገው ነገር የትላንትናውን ነገር እኔ አልደግፍም። ሊንዳን ጉንጫን መሳሙን አልደግፍም። እንደ ሴት ማለት ነው አልደግፍም። እንዲሁ ግን ሌላውን ነገር ማናደድ ይችላል። ያው ለማናደድ እንደሆነ እያወቃችሁ ምንም ውስጣችሁ ለምን እንደሚቃጠል ለምን መሰላችሁ? ብሩኬ እሱ አይዲያም፣ እሶ ሰራም፣ በሀይሚ ሰራም መሳደባችሁ መርገጣችሁ አይቀርም። ስለዚህ ብሩክ እንደዚህ ሰርቶት ቢረግጥም እንኳን እኔ ምንም አይመስለኝም። ገር ምንም ባልዋለበትም ውሎበታል ብላችሁ ስለምትሉት እንደዚህ በኮንፊደንስ አምጥቶ እያሳያችሁ ብትረግጡት አይ ነው ምንም ሞቅም ደነቅም አይለውም እሱ ራሱ ማለት ነው። እኔ ራሱ ምንም አይመስለኝም። ምክንያቱም አንድ ሰው ምንም የለኝም ምንም የለብኝም፣ ከከሊት ጋር ምንም የለኝም ብሎ ሲያስረዳ ካላመነ እንደዚህ በተግባር አምጥቶ ማሳየት ከካሜራ ጀርባ ሰው ሲል እንዲህ ብሎ ይኸው ካሜራ ላይ ሳም፣ ካሜራ ላይ እቅፍ። እሺ ምን ይጠበስ? እሺ ምን አመጣችሁ ታዲያ አሁን ምን አመጣችሁ? ምንም ምንም አዲስ ነገር አልመጣም። አያችኋል፣ የሰው ልጅ ራሱ ራሱ ነው እንጂ የሚመራው ማንም በሰው አይመራም። ሃይማኖት ስትጮ ስትናደድ፣ ስትጠጋው አጠገቡ እቅፍ አድርጎ ቢስማት እንዴት ይኸው ሌላ ሴት ስሙ አሳያቸው። መሳም አይችልም፣ ፍቅር አይችልም፣ መስጠት አይችልም፣ እንክብካቤ አይችልም። ይኸው እየተንከባከበ እያሳያችሁ ነው። ሊንዳን ማለት ነው አሃይሚ ላይ እንክብካቤው አልታያችሁም አይደለ፣ የታያችሁ ንቀቱ አይደለ። ስለዚህ ይኸው ሊንዳን እየተንከባከባት ነው። ሊንዳ ሴት አደለች። ኦ ማይ ጋድ። በዚህ አጋጣሚ ማለት ነው፣ ብሩኬ እኔ እንዲቀርብህ ነገም ዛሬም ምኞቴ ነው። ግን ደግሞ እኔ አንተን ተው አትተው ማለት አልችልም። ምክንያቱም ራስህ ስለተናገርክ እክሌን ተው እንደዚህ አድርግ ምናምን መሆን ማለት አችሉም። ግን እንደ ምክር ያልተመቻችሁን ነገር መናገር ትችላላችሁ ብለሃል። እኔ ባትስማት ደስ ይለኛል፣ ሀይሜ ፊት ማለት ነው። ምክንያቱም እሷን በሳምክበት አፍህ ሀይሜን እንድትስማት አልፈልግም። እኔ የራሴ ስሜት ነው ይሄ። ቤተሰቦች ይሄ ሌላ ሌላው ነገር ከፈለግ መጨፈር አብራቸው የጭፈራ ቤት ብሩክ ታዬ ምናምን እንዲህ ወንድ ልጅ አለ። እንዴት ጭፈራ ቤት የማይታየው እሱ እንደው አይጠጣ ውሃ ነው የሚጠጣው። ከውሃ ውጭ የሚጠጣው ነገር የለም። ይኸው ከአንዴም ስንቴ ተመስክሮለታል። ቤተሰብ ጋርም ሄዶ ራሱ ሚስቱ መስክራለች። ከዚህ በላይ ምንም የሚመጣ ነገር የጭፈራ ቤት ታዬ ኦኬ። ስኮርስ ዩቲዩበር ነው፣ ቲክቶከር ነው። የተለያየ ስራ ሊሰራ ይችላል። ምንድን ነው ምንም ችግር የለውም እዛ ጭፈራ ቤት ታየ ማለት ኖርማል ነው ወንድ ልጅ እኮ ነው ሴት አይደለም ሴት ልጅ ነው ትንሽ በሴት ልጅ ነው ኖር የሚሆነው በወንድ ልጅ ምን ችግር አለው ምንም ችግር የለውም ሶ ጭፈራ ቤት ደግሞ ታይቶ ሳይሆን ከሶስና ጋር ያ ፎቶ ኢንስታግራም ላይ አለ ፎቶ ራሱ እንደዛ ሆኖ የተነሳው ፎቶ አለ የሶስና ደግሞ ያሁን ነው ያ ፎቶ የተቀናበረው ያሁን ነው ምንም አዲስ ነገር የለው አቀናብረውት በዛሬ በቴክኖሎጂ ቪዲዮ እንኳን አይደለም የተለቀቀው እኮ ኢንስታግራም ላይ ፎቶ ነው የተለቀቀው ማለት ነው። እና እያንዳንዱ ነገር የሚያደርጉትን ነገር እነሱ ራሳቸው ያውቃሉ። ገባችሁ አይደለ? ኢንስታግራም ላይ ቢለቁላችሁም እናንተን ለማንጫጫት ነው እንጂ እነሱ ተለያይተው እነሱ የሆነ ነገር ሆነው አይደለም። እንዲ አሁን አሁን እንኳን በደንብ ነው እየገባኝ የመጣው ማለት ነው በደንብ ማለት ነው። ብሩክማ አንድና አንድ በቃ ሃይሜን ለማጨለል ብቻ ነው እየተዘጋጀ ያለው እየሰራ ያለው እንጂ ምንም በህይወት ውስጥ ሊንዳ ህይወት ኖሯት ወይም ደግሞ ሌላ ነገር አስቡ አይደለም እንደምታዩት ነው። እየነገራችሁ እኮ ነው ደግሞ የሚሰራው። አትናደዱብኝ አላለም? እንደምትናደዱ አውቃለሁ። አትናደዱብኝ ወተት ወተት ትዘዝላቸው በዚህ አጋጣሚ ብዬ ማለት ነው። በጣም ብዙ ሰው እየተናደድ ነው። በጣም ብዙ በልደቷ ቀን ልደቷ ማክብር ነበረ ላክብርላት ብሎ ሲለምናት ለአንድ ቀን ብለህ ለእሷ ለአንድ ቀን ልደት ብላ የእሷ የዘላለም ህይወቷን ታበላሻለች ወይ ብላችሁ አላችሁ ላይ ብላይ ቁጭ ብላችሁ እሺ ብሎ ይኸው እኔ ካላከበርኩት ደግሞ ማንም ሰው ሊያከብር አይችልም ብሎ አጅሬው ዝግት አድርጎ ዋል። ለሌላ ሴት ዞ መጥቶ እየሳመ አጠገቧ ቆሞ ዋል። ይሄ ማን ነው? የእናንተ የእናንተ የእናንተ ግፊት የማንም አይደለም እንጂ አሁን ይችልጅ ብሩኬ አፍቅሯት ወይም ወዷት አይደለም እዚህ ቦታ ላይ ያመጣት ያንን መቼስ እንኳን አይደለም እኔ እናንተ ራሳችሁ ታቆታላችሁ። በቃ ስለዚህ ምንም ማድረግ አይቻልም። እንግዲህ እየመረራችሁ ዋጥ አድርጎት፣ እየመረራችሁ ሃይማኖት ታደሰ ደግሞ በጣም ተመችታ እያለች ትናንትና እንዴት ነው ያለችው? እሱ ከሊንዳ ጋር ሲያወራ ከኋላ ልክ እንደ አውሬ እጇንና አፏን ክፍት ያደረገችው ነገር እንዲደስ እንዳለኝ እሷ ራሱ እያሸፈችባችሁ እየቀለደችባችሁ እንደሆነ አልገባችሁም? የምሬን ነው ግን ማለት ነው እሱ አሁን ስለተናገረ ሃይማኖት እየተናደደች አይደለም፣ እንደው እያስመሰለችለት ነው እንጂ እየተናደደች አይደለም። እውነቱን ስናገራችሁ ማለት ነው ለምን ተናግሯዋላ። እሱ ተናግሯል፣ ለምን ቪዲዮ ለምን እንደሚሰራው ተናግሯል እንጂ አሁን ትክክለኛ ነገር ቢሆን ሃይማኖት ራሱ እንደዚህ እየሄደች እሱን የምታወሱን ታገኘዋለች፣ እሱን ታወራዋለች። እንደዚህ ትናንት ሀፒ በርዝዴ ሲባባሉ ሰምታ አይታችኋል፣ አደል? ምናልባት ከካሜራ ጀርባ ሳክብሮት ቢሆን ማን ያያቸዋል? ማንም አያያቸውም። ስለዚህ አዳሜ አትሳሳች፣ ለራስሽ ጸሊ፣ ለራስሽ ብዙ ነገር አድርጊ። አሁን ላይ ቀያማ መቷል። በየ ሀገሩ ያላችሁ እህቶቼ ስደተኞች እህቶቻችን ያው ኤራን ላይ ሰሞኑ እየተፈጠረ ያለው ነገር በጣም በጣም በጣም በጣም የሚከብድና ለአይን የሚዘገንን ነው። እንዲሁም በየቦታው በየአረብ ሀገሩ ኮይትም፣ ትላንትና እንደዚህ ተተኩሶ ነበር ምናምን እየተባለ ነው። በየሀገሩ ያላችሁ ውድ እህቶቼ እግዚአብሔር በያለንበት ይጠብቀን የቤተሰብ ከቤተሰብ ተነፋፍቀን ከቤተሰብ ሳንገናኝ ፈጣሪ ከክፉ ነገር እንዲጠብቀን መልካም ምኞቴ ነው ለውድ እህቶቼ መልካም መልካም እህቶች አላችሁ፣ እና እዚ ውስጥ ከኮይትም ከተለያየ ሀገር ከሳውዲም ከብዙ ሀገር ያላችሁ ልጆች አላችሁ። እንዲሁም ደግሞ አሁን ጦርነቱ በጣም ከባድ ነው። አሁን ላይ ብቻ ቀያማ ቀን መጣ መሰለኝ። እንግዲህ ፈጣሪ እንደ የልቦናችን ምሕረቱን ያምጣልን እላለሁ። እግዚአብሔር አሁን ላይ በጣም ያስፈራል። ይሄ ትርኪ ምርኪ ወሬ የምናወራበት ጊዜ አይደለም። ያው እኛ አይመስለንም። እንግዲህ እግዚአብሔር እሱ በጥበቡ ምሕረቱን ይዘዝልን ነው የምለው፣ ውድ ቤተሰቦች እና ስለሌላ ስለ ስለ ሀይሚ ሆነ ስለ ብሩኬ ምንም አዲስ ነገር አይመጣም። ብሩኬ አንድና አንድ ሀይሚ ማናደድ ብቻ ነው የፈለገው፣ ሌላ ምንም አዲስ ነገር የለም። በጣም ስሜታዊ የሆናችሁ ያገባኛል ስለ ሀይሚ ህይወት ስለ ብሩኬ ህይወት ብላችሁ በጣም የምትከራከሩ የምትጨቃጨቁ ቅጥል የምትሉ ሰዎች ውሃ ጠጡ። ምንም ማረቅ አይቻልም። እኔንም ጭምር የምትሳደቡ አላችሁ። ምንም ትናንትና፣ እንዲያውም ወንድምሽ ምናምን ብላችሁ በውስጥ ልካችሁልኛል። ምን ያ ፎቶ እኮ እየተቀናበረ ነው የተቀናበረ። እኔም አሁን ከብሩኬ ጋር የፈለግኩትን ማቀናበር እችላለሁ። ደግሞ እንደው ቢሆን ጭፈራ ቤት ራሱ ቢታይ ለራሱ ወንድ ልጅ ነው፣ ወጣት ነው። ምንም ኖርማል ነው። አይገርምም። ምክንያቱም መጠጥ አይጠጣ እሱ ቡና እንኳን አይጠጣም። ብሩኪ እንኳን መጠጥ ሊጠጣ ቀርሱ ማለት ስለዚህ እዛ ቦታ ላይ ከጓደኞቹ ጋር ሆኖ ለስላሳ ወይም ደግሞ ውሃ ቢጠጣ ኖርማል ነው፣ ወንድ ልጅ ነው። ስለዚህ ምንም ማን አዲስ ነገር አይፈጠርም። ገባቸው ቤተሰብ እና እንደ ከባድ ነገር አድርጋችሁት በቃ። ምክንያቱም ያለ ስሙ አንድ ሰው ሌባ ነህ፣ ምንም ነገር ሳይወስድ አሁን ሌባ ነህ ከተባለ፣ ኧረ እኔ ሌባ አይደለሁም፣ ሌባ ነህ፣ ሌባ አይደለሁም ካለ ሌባ ለመሆኑን በምንድን ነው የሚያስመሰክረው? በቃ እንደዚህ አምጥቶ አጠገባችሁ፣ እስኪ ምንድን ነው ሌብነት ምንድን ነው? በቃ እስኪ ምን ማለት እኔ ምንም ሳልሰርቅ አልሰረኩም ካልኳችሁ፣ ይህንን እቃ ሰርቂ ምንድን ነው የምታመጡት? ነው በቃ አሁን ብሩ የብሩኬ ነገር እንደዛ ነው። በቃ ስለዚህ ሳስበው ትክክል ነው። ሶ በቪዲዮ የሆነ ነገር አለብህ ተባለ፣ እዛ ሄደ ከዳኒ ጋር ህጣላ ምንም ነገር የለም። ከካሜራ ጀርባ ከሶሲ ጋር ስራለሁ ተባለ፣ ምንም ነገር የለም። የገዛ ባለቤቱ ሴት እንደ ቦርሳ ይቀያይራላለች። እሺ ብሎ መቀያየር ጀመረ። ሶ በቃ ማለት ይሄ ምንም ራሳቸው የሰጣችሁትን አይዲያ ነው እየሰራላችሁ ያለው ማለት ነው። ስለዚህ ችግሩ የማን ነው? የሁለቱም ችግር ነው። አንደኛ የሃይማኖት ችግር ነው። ይሄ ሁሉ ይቅርታ አድርጋለት ቢሆን ይሄ ሁሉ ነገር እዚህ ቦታ ላይ ማይሄድ ይችል እንዳምትባለውንም ሰው አያውቅም ወደ ትክክለኛ ራሱ ተጣልተው ራሱ ቢቀየር ራሱ በቃ ይሄን ነገር ማድረግ የለባቸውም። እንደዚህ ሌሎቻቸው አሁን ቪዲዮ የምታዩ ሰዎች እንደዚህ አይነት ነገር መክፈት እንደሌለባችሁ፣ መንገድ መክፈት እንደሌለባችሁ። ምክንያቱም አሁን ሀይሚ ዳኒ ጋር ሄደች እንደዛ አሳለፈች፣ ምንም ሀብልም አሰረላት፣ ሁለት መቶ ሺዋንም አከበረላት፣ ምንም ዋጋ እንደሌለው ገባችሁ አደለ? ስለዚህ አንዳንዴ የምታደርጉትን ነገር በህይወታች ውስጥ የሚሆንና ማይሆን ነገር ቆም ብላችሁ ማየት፣ ይሄ በራሱ አንድ ራሱ ነው የቻለ ትምህርት ነው። ዝም ብላችሁ ላየው ሰው፣ ለተማረበት ሰው በጣም ትምህርት ነው። ምክንያቱም እግሯ ስር ተነጥፎ ሲለመናት ነበር። ይሄ ልደቷን ቀን እንዲያሳልፍላት እንዲያሳልፈላት እኔ እኮ ኮንግሬ አላልኩሽ ሰው ነኝ፣ ይቅርታ አድርጊልኝና ልደትሽ እናሳምረው። አሁን ደግሞ ጭራሽ ልደቷን ሳያሳምርላት ሌላ ሴት ተሳማ። ይሄ እንዲሆን ያደረገው ማን ነው? አንደኛ ተመልካቹን በጣም ብሩኬ ምንም ቦታ ላይ ሳይኖር ተጽዕኖ ያደርጋል። ሁለተኛ ነገር ሃይማኖት ለአንድ ቀን ደስታ ብዬ አልፈልግም ብለዋለች አለቅ። ስለዚህ አሁን ዳኒ ራሱ ከሶሲ መታረቅ ይፈልጋል፣ በጣም ይፈልጋል። ገባችዋ? የልጅቷንም ሕይወት አበላሸ፣ የሃይማኖት ሕይወት። አሁን ድጋሚ ቢገናኙ ባይገናኙ አያገባኝ። ምን ስለሁን ስለን ትላንት ሶሲ ቪዲዮ ስለሰራችሁና ትላንትና ብሩኬ ስለሰራው ስለ የገባኝን ነገር ነው የምነግራችሁ። እንዲሁም ደግሞ ጭፈራ ቤት ኢንስታግራም ላይ የተነዋለ የምትሉ ሰዎች ነው ይሄ መልሴ ማለት ነው። ደስ አይላቸውም፣ ግን እየመረራችሁ አጠርጉት። ምንም ብሩኬ ጋር ምንም ጥፋት የለም። በቃ ይሄን ነገር እንዲያደርግ ያደረገችው አንድ የሚወዳት ባለቤቱ መንገድ የከፈተችለት ሁለተኛ ነገር የምትወዱት ቤተሰቦቹ ኦዲንሶቹ ምክንያቱም ኦዲንሶቹ ምን አሉ ብሩክ ለሴት ልጅ ክብር የለውም ብሩክ ሴት ልጅ አያፈቅርም ብሩክ ሃይማኖትን እየተጫወተባት ነው በቃ እየተጫወትኩባት ከሆነ ሻምጥ አሳያችሁ አላ በቃ አይናችሁ አይናችሁ እንትን እስኪል ድረስ አያችሁ ምን አመጣችሁ ምንም ምንም አመጣችሁ ነገር የለም። ስለዚህ አንዳንዴ በሰው ህይወት ውስጥ ገብተን ምንም ለማናመጣው ነገር ለውጥ ለማናመጣው ነገር ምንም ገና በወሬ ገና በጭምጭምታ እሱ እንደዚህ ነው እሷ እንደዚህ ናት ምናምን ምንም ዋጋና ፋይዳ እንደሌለው ነው። በእርግጥ ብሩክ የሚሰራው አሁን እየሰራ ያለው ነገር በጣም ያስጠላል። ቢዶ ተቀማጭ ነው፣ ልጅቷን በፍጹም መሳም የለብህም ብሩኬ፣ ይሄ ስተት ነው። ከዛ ውጭ ግን የሚሰራቸው ስራዎች ኖርማል ነው። ምንም አዲስ ነገር የለውም ምንም ማለት ነው እና የሀይሚና የእሱ ይለያል ላላችሁት ይለያል። ሀይሚ ብዙ ጊዜ በውስጥ ለውስጥ ነው። አንዴ ያስፈራሩኝ አንዴ ምናምን እንደዚህ ነው የምትሰራው እሷ እንደዚህ ነው። ተግባር ላይ አልታየችም ግን በተግባር አንጥታ አሁን ደግሞ እሷም ታሳያችኋለች። ይሄ እርግጠኛ ነኝ። በተግባር ሰው ይዛ ትመጣለች። ዳኔንም አይደለም ማንንም አይደለም። የማታቆሰው ይመጣል ወይም የምታቆሰው ይመጣል። ይሄ እርግጠኛ ስለሆንኩ ነው። በዛን ሰዓት ደግሞ ብሩኬ ተዘጋጅ። እንግዲህ አስብበት። አስበበት ብድር በምድር ነው ዛሬ ላይ አንተ ሃይማኖትን ጨጓራዋ በላጥ ላይ ያሰብከው አደለ እሷ ደግሞ ምን እያቀደችልህ እንደሆነ አታውቅም ግን እንደዚህ እንደዚህ እያሉ እነዚህ ልጆች በቃ በልህ ቤታቸውን እያፈረሱ ቤታቸውን ማለት የፉክክር ቤት ሳይዘጋ ያድራል የሚባል ነገር ነው ከዛ የጅብና የአይጤ ድመት የብዙ ነገር መጫወቻ ይሆናል ይገባበትና ማለት ነው ሰው እንግዲህ ምንም ማድረግ አይቻልም ፍጻሜውም ፈጣሪ ያሳምረው ነው ምለው